የማሳመን ጥበብና ብቃት ያለው ሰው ምድርን አሁንም ይገዛታል። የወደዳችሁትን አይነት ሰው የምትፈልጉትን አይነት ህይወት መኖር ትችላላችሁ። ያ የሚሆነው ግን ማሳመን ስትችሉ ብቻ ነው። በዛሬ ቪዲዮ እነዚህን አስራ ሁለት ነገሮች በደንብ አድመጣችሁ ከተገበራችሁ ማሳመን የማትችሉበት ምንም ምክንያት የለም። ጥበቡን በዚህ ታሪክ ሥራ አስቀምጠነዋል። በአንድ ሀብታም ቤተሰብ ውስጥ ያደገ አንድ ልጅ ነበረ። ከቤተሰቡ ጋርም በመጫጫህና በመከራከር ጊዜውን ያሳልፋል። መጣላቱ ብቻ ሳይሆን የሚገርመው ራሱ በጀመረው ክርክር አልቁሶ ማቆሙ ነው። አንዳንዴ እስከ መታመም ድረስ ይደርሳል። ከሱ ጋር የማይጣላ ሰው አልነበረም፣ እሱም የማይጣለው ትንሽ እስከሚገባባ ድረስ ብቻ ነው። ይህ ልጅ አንድ ቀን ውጪ ቃለሶ ጋር ተጣልቶና በኃይለኛው ተጎርቶ መጣ። የዛን ቀን ቤተሰቡ እሱን ለመጠየቅ በሚል ተሰበሰቡ። የዛኔ በቤተሰቡ በጣም የሚከበርና የሚፈራ አንድ ወንድም መጣ። ያ ወንድሙ በክርክር ማንም የሚያሸነፉ የለም። ሲከራከርም በትክክል ተማምኖ ካልጨረሰ በቀር ማቋረጥ አይፈልግም ነበር። የወንድሙ ጓደኞችም ሆነ ቤተሰቦቹ፣ የሥራ ባልደረቦቹ ጭምር ከሱ ጋር ለመከራከር አይፈልጉም። ምክንያቱም በአነሱት ሀሳብ ካልተማመኑ ስለማይለቃቸው ነው። በሱ ህግ የተጀመረ ነገር መጨረስ አለበት። እሱን ካሳመኑትም ሀሳባቸውን ትክክል ከሆነ ያምናል። በመከራከር ጊዜውን አያባክንም። በዚህ ጸባዩ ስለሚታወቅ ማንኛውም ሰው ከሱ ጋር ለመከራከር ከፈለገ ራሱን ቆም አድርጎ ይጠይቃል። በዚህ ምክንያት ሁሉም ሰዎች ያከብሩታል፣ አንዳንዶች ደግሞ እንደ ገገማ ያዩታል። እንደዛም ቢያስቡ ለሱ ለውጥ የለውም። ምክንያታዊነት ለሱ ግዴታ ነው። ይህ የተደበደበ ወንድሙ ደግሞ ምክንያታዊነትና ስሜታዊነትን ሊለይ አልቻለም። ማልቀስ፣ መደባደብ ስራው ነው። ዛሬ ግን ይህ ስሜታዊነትና ተናዳጅነቱ ጥሩ ዱላ ስላቀመ ሰው ወደ ቀልቦ ተመልሷል። አሁን ምክር ለመስማት ዝግጁ ነው። አንዳንዴ ወደ ቀልብ የሚመልሱ ነገሮች ጥሩ ናቸው። ያ የተደበደበው ልጅም ወደ ወንድሞ ሄደው እንዳንተ ዓይነት ተከራካሪ መሆን እፈልጋለሁ። ልኮዬ እንኳን ትክክል እንዳልሆንኩ እየተቆጠረብኝ ነው። ወንድሙ ምን ማድረግ እንዳለብህ እነግርሃለሁ ነገር ግን መጀመሪያ ሁሌ ትክክል ነኝ ብለህ የምታምነውንና ከግግም ስህተትን ከሰማ በኋላ ዐይንህ አይሸፈንብህ እያየህ ዕውራቱ እሱንን ስታስተካክል ዘዴዎችን እነግርሃለሁ አለው። ለአንድ ሳምንት ስለምቆይና ሁኔታዎችን ስለምከታተል ነገሮችን እያስተዋልክ አድርግ አለው። ልጁም ሳምንት ሳይሞላው መጣላት ጀመረ። ሲጫጫ ወንድሙ ደረሰና አየችግርህ? አለው ባክት ወይም ብሎ ተሄደ። ያ ወንድሙ ተከተለውና በጥፊ መታው። ደነገጠና ወጣ። እንደ ሌሎቹ እህቶቹ እጁን ሊያነሳበት አልቻለም። ሲመለስም ይቅርታ ጠየቀውና እንዴት መሆን እንዳለብን አልገባኝም፣ እስኪ ንገረኝ ከመሄደ በፊት አለው። ወንድሙ ናሺ ተቀመጣለውና ጥበቡን አንድ በአንድ ይነክረው ጀመረ። የመጀመሪያው ሁልጊዜ ተረጋግተህ ነገሩ እስኪገባ ድረስ አዳምጥ። ከዛ በኋላ ትክክል የሆነውን ነገር በቀላሉ ትለያለህ። አንተ ግን ገና ነገሮች ሳታገናዘብ አስቀያሚ የሆነ ጩኸትን ትጮኻለህ። ማዳመጥ ያስፈልግሃል። ይህን ነው ቀድመህ ማድረግ ያለብን። ቀድመህ ይህንን ካላደረግ ሰው መጥላትና ክፉ እንደሆነ አንተ ግን ቅዱስ እንደሆንክ እንድታስብ የሚያደርግህ አዳምጠህ ከተናገርክ ሃምሳ ፐርሰንቱን ክርክር እንዳሸነፍ እርግጠኛ ሁን። ዝም ብለህ ለአንተ ስላልተስማማክ ብቻ ከጮህ ግን ሁሌ ስህተተኛው አንተ ነህ። ስሜታዊነትህ ነው አንተ በኩል ያለው እንጂ አንተ አይደለህ። ነገሮችን በመረዳትህ ራሱ ከብዙ ነገሮች ትተርፋለ። ሁለተኛው ደግሞ ማሳመን የምትችልበት ጥበብ ድምጽህን ዝቅ አድርግህ መናገር ነው። ክርክር ስታደርግ የሚያሸንፈው በትክክል ሐሳቡን ማስቀመጥና ማስረዳት የቻለ ሰው እንጂ ብዙ መጮህ የቻለ ሰው አይደለም። አንተ ደግሞ የዚህ ችግር ተጠቂ ነህ። ዘለህ ወደ መጮህ፣ ወደ መሳደብና ወደ መማታት ትገባለ። ይህንን ስታደርግ ደግሞ ሁሌ ጸጸት ውስጥ ትወድቃለህ። ስለዚህ አንድን ሐሳብ ድምፅህን ዝቅ አድርገህ ማስረዳት ካልቻልክ የጩኸት ውድድር አደረግከው ማለት ነው ምክንያቱም አንተ ስትጮህ ተቃራኒ ያለውም ሰው ድምፁን ከፍ በማድረግ መጮህ ይጀምራል። ስለዚህ በጥል ካለ ስምምነት ትለያያላችሁ። ሶስተኛው ማሳመኛው መንገድ ክርክር የገጠመን ሰው ከአንተ ጎን ማሰለፍ መቻሉ። እንዴት ነው የሚከራከረኝን ሰው እኔን እንዲደግፍ ማድረግ የሚችለው ልትል ትችል ይሆናል። ይህንን የምታደርገው ሁለታችሁ የምትስማሙበትን ሐሳብ አንስተ ከተማመናችሁ በኋላ ነው ወደ ክርክሩ ሐሳብ መሄድ ያለብን። የምትተማመኑበትን ሐሳብ ማንሳት የሰውየውን ወይም የሴትየዋን ድብቅ አይምሮ ማሸነፍ መቻሉ፣ አይምሮ ቀድሞ መስማማት የሚለውን ስለሳለ ትክክለኛ ሐሳብ ይዘ ከመጣ ማንም ሰው በክርክር ይሸነፋል። አራተኛው ደግሞ በሚያስጠሉ ቃላቶች አታጥቃ። ማንም ሰው ስህተተኛ ነው ሲባል ደስ አይለው። ስለዚህ ይሄ ነገር እንደዚህ ሆን አይሻልም? የሚል ሐሳብ አቅርብለት። ቀጥታ ልክ አይደለህም ከምትለው ጥሩ አስተያየት መስል ነገር ጣል አድርግለት። ከዛም የሱን እይታ አቅጣጫውን ካየ በኋላ በሐሳቡ እስከ መጨረሻው መቀጠል ነው። ሰውየው ልክ ካልሆነ ታሸንፋለ። አንተ ልክ ካልሆንክ፣ ከራሱ አስፈላጊ ሰው እንደሆንክ ይመለከቷል። አምስተኛ፣ ሐሳብ ብቻ ላይ አተኩር። ማተኮር ያለብህ በሰውየው ወይም በሴትየዋ መልክና ሁኔታና ባህሪ ላይ ሳይሆን በሐሳቡ ነው መሆን ያለበት። ባነሳችሁት ሐሳብና በተከራከራችሁበት ክርክር ሊሆን ይችላል። በዛ ሐሳብ ላይ ብቻ መሆን አለበት። አብሮ ያለውን ሰው ወይም ተከራካሪህም በፍጹም በተክለቁመ ነው፣ ባፈጣጠሩ ምናምን ላይ ማሾፍ የለብህም። እንደዚህ ካደረግ እንደተሸነፍክ እርግጠኛ ሁን። በተቃራኑ ደግሞ አንተን ተከራካሪህም በአንተ ማሾፍ ከጀመረ በቃ አለቀ። ክርክሩ ማሸነፍ አቅቶታል፣ ተሸንፏል ማለት ነው። ስድስተኛው ባለ ክፍት አይምሮህን ነገሮችን ለማሸነፍ ብቻ ተከላካይ አይምሮሁም ክፍት አድርገህ ለመስማት ሞክር። መስማት ስትጀምር ማሳመን የፈለግከውን ሰውን አንተን ለማጥቃት አይመጣም። የአንተን ሐሳብ ሲሰማ ለመረዳት ይሞክራል። የሱንም እያወራ ነገሩ ተፈጥሯዊ በሆነ ፍሰት እዛው አንተ ምንም ሳትናገር ሊያልቁላ ይችላል። ዋናው አንተ ለማስረዳት የፈለከው ነገር መሆኑና ማሸነፍ ነው። ሰባተኛው ነገሩን በንቃት ተከታተል። ለምሳሌ በክርክር ወቅት ሐሳቡን ወደ ሌላ ነገር ለመቀየር ሲጀምሩ አዲሱን የክርክር አቅጣጫ አትከተል፣ ይልቅ የቀድሞውን ሐሳብ አድምተህ ጨርስ። ወደ ሌላ አቅጣጫ የሚሄዱት ተከራካሪ የመሸነፍ ስሜት ሲሰማው ነው። አንተ ለዚህ ወጥመድ ወዳቂ እንዳትሁ ወደ ቀድሞ ክርክር ሐሳብ በመመለስ አሸናፊነትን ማረጋገጥ ትችላለህ። ምንም አይነት የአዲስ ክርክር ሐሳብ ቢመጣ ወደዛ ዘላት ትግባ የጀመርኩን ካላለቀ በቀር። ስምንተኛ ጥያቄ ጠይቋቸው። የሚያምኑበትን ሐሳብ ሲያቀርቡ ሐሳቡን ውድቅ ማድረግ የሚችሉ ጥያቄዎችን ጠይቋቸው። ምሳሌ ልትሰጡን ትችላላችሁ በሏቸው። አንተ ከተሳሳትክም ለማሳመን የመጣ ከሆነ በዚህ ዘዴ ብቻ ማሸነፍ ትችላለን። ዘጠነኛ ዝም በላቸው። አንዳንድ ሰው ውሸት ሰብስቦ መጥቶ ሊከራከር ይፈልጋል። የዚህ ሰዓት መከራከር እነሱ እንዲያሸንፉ እድል መስጠት ነው። ይህ የሚሆንበት ጊዜ ዝም ማለት ጥሩ ነው። ሲያወሩ ዝም በላቸው። ቀስ ብለው ሲጠፉ ታያቸዋለህ። በዚህ ሰዓት ሊያኮርፉህና ወደ ክርክሩ እንድትገባ ሊያደርጉ ይችላሉ። የዚህ አይነት ሁኔታ ቢፈጥሩ እንኳን አሁንም ተዋቸው። አንዳንዴ ደግሞ በዝምታ ውስጥ ዝም ብለህ እያቸው አይነህ ይናገራል። እውነት ካለህ ደግሞ ያስፈራል፣ ከፊትህ ይደነግጣሉ። አስረኛ የምትከራከርለትን እውነት በትክክል እወቅ። ነገሩን ካላረጋገጥ፣ ለማሳመን አትሞክር። ካለበለዚያ ያላረጋገጥከው ውሸት ሊሆን ስለሚችል ጠንካራ ሐሳቦች በቀላሉ ይወዛውዙታል፣ ያሸንፏል። ስለዚህ የምታወራው ነገር በትክክል አውቀህ አውራ። አስራ አንደኛው ስርዓት ያላቸው ቃላትን ምረጥ። በስርዓትና በሚያምር ሁኔታ ስታውራ ለስርዓት ብቻ ሊሸነፉ ይችላሉ። አስራ ሁለተኛውና የመጨረሻው እውነት ስትሸነፍ እወቅ። ተከራካሪህ በአሸናፊ እውነቶች የሚያሸንፍ ጥግ ላይ ሳያደርስ ተከራካሪህን ተሸነፍለት። አንተ ተሸናፊ ብትሆን እንኳን በጣም የሚያከብረ ሰው ትሆናለህ አለው። ወንድሞም ይህንን ዘዴ ቀስ በቀስ እየተለማመደውና እየተገበረው ሲሄድ የማሳመን አቅሙ ከፍ እያለ ሄደ። የቻናላችን ተከታታዮች ክርክር ወይም ሰው ለማሳመን ስትሉ በስሜታዊነት ነው ወይስ በምክንያታዊነት? ብዙዎች ምክንያታዊነትን ባለመቀበላቸው ትዳራቸው ፈርሷል። በስሜታዊነታቸው ብዙ ህይወት አበላሽተዋል፣ ገለዋል፣ ተገለዋል። ስለዚህ ይህንን በቃ ልንለው ይገባል። የቱ ጋር ናችሁ? ቪዲዮ እንደጠቀማችሁ እርግጠኛ ነን። ከወደዳችሁት ላይክና ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ።